በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጥቅምት ሰባት ቀን የሚከበሩ አመታዊ የቅዱሳን በዓላት አባ ባውላ መስተጋድል። ቅዱሱን የመሰሉ አባቶች መስተጋድላን ይባላሉ በግዕዙ። ለሃይማኖታቸው እስከ ደም ጠብታ እስከ መጨረሻው ሕቅታ ድረስ መጋደላቸውን የሚያሳይ ነው። መጋደል ጎዳና ብዙ አይነት ነው። ከራሱ ጋር የሚጋደል አለ፣ ከዓለም ጋር የሚጋደል አለ። የቅዱሳን ተጋሎ ግን በዋነኝነት ከሁለት አካላት ጋር ነው። በመጀመሪያ ፍትወታ ትኩያ ታጣውእን ከሚያመጡ አጋንንት ጋር ሲሆን ሁለተኛው ደግሞ ሃይማኖቶቹን ካዱ ለጣዖት ስገዱ ከሚል ከሃዲ ጋር የሚደረግ ትግል ነው። በተለይ ሁለተኛው እስከሞት ድረስ የሚያደርስ ውሳኔን ይጠይቃል። ታላቁ አባ ባውላ ገዳማዊ ጻድቅ እንደመሆን ትግሉ የነበረው ከአጋንንት ጋር ነው። የዚህ ቅዱስ ሕይወት ለመርዳት ለመረዳት ግን አንድ ነገር ልብ እንድትሉልኝ ፈልጋለሁ። ያለንበት ዘመን ክርስትና በራድ ወይም ቀዝቃዛ በመሆኑ የቀደሙ አባቶች የጸና ተጋድሎ አንዳንዴ ግራ ሲያጋባን ተመልክቻለሁ። ቅዱሳን ሁሌም አንድ ነገርን እያሰቡ ይኖራሉ። ይኸውም በዘመኑ በርካቶቻችን የረሳነ ወይም ማስታወስ የማንፈልገው ነገር ይመስላል። ሰማያዊ አምላክ ከዙፋን ወርዶ በተዋህዶ ሥጋ በቃል ሊገለጽ የማይችል መከራን ስለእኛ ተቀብሎልናል። ክርስትና ማለት ቀራንዮን በልብ ውስጥ መሳል ነው። ፍቅረ መስቀሉን የጌታንም ውለታ የሚያስብ ማንኛውም ሰው የትኛውም አይነት መከራ ቢመጣበት አይታወክም። ቅዱሳንም የፍቅራቸው የትግስታቸው ምስጢር ይሄ ነው። ጌታ የሚወደኝ ቢኖር ሞቱን በመስቀሌ የሞቱን መስቀል ተሸክሞ ይከተለኝ እንዳለ በቅዱስ ማቴዎስ ወንጌል ምዕራፍ 16 ከቁጥር 24፣ ቅዱሳን ይህን ቃል በቃል ሲፈጽሙ እንሆን እንመለከታለን። ታላቁ አባ ባውላ የተወለደው በላይኛው ግብፅ አካባቢ ሲሆን ዘመኑም አራተኛው መቶ ክፍለ ዘመን ነው። ከክርስቲያን ወላጆችን መንፈሳዊ ነገሮችን ተምሮ በወጣትነቱ መንኗል። ያ ዘመን ልፋይላፋት ቅዱሳን የነበሩበት ነውና ወደ ጠመው ወደ ጠመው አካባቢ ሄዶ ምናኔን ተምሯል። ስራተ ገዳማት ማለትም አገልግሎት፣ ፍቅርን ተጋድሎን የመሳሰሉትን ከተማረ በኋላ ደቀ መዝሙሩን አባ አስቀኤልን አስከትሎ ለዋናው የተጋድሎ ህይወት ወደ በረሃ ወጣ። አባ ባውላ ዘወትር በፍቅረ ክርስቶስ ሲመሰጥ ነበርና የተጋድሎ ምርጫው ልዩ የሆነ አንድም ቀንም እንዲህ ሲል አሰበ። ጌታዬ ሆይ አንተ ለእኛ ለሀጣን ሀፍረተ መስቀልን ታግሰህ ሞትን ከሞት ክልን እኛ ደግሞ ስለ ንጹህ አምላክ ስንል እልፍ ሞትን መታገስ አለብን። ይህንንም ብሎ ከወትሮ በተለየ መንገድ ሊጋደል ጀመረ። በዚህም እጅግ የጸና ተጋድሎውም ምክንያት ሰባት ጊዜ ሙቶ ሰባት ጊዜ ተነሳ። አንደኛ እግሩን ከረዥም ዛፍ ላይ አስሮ ወደ ታች ተዘቅዝቆ ይጸልይ ጀመር። እህልም እንቅልፍም ረፍትም አልነበረውምና ደሞ በአፍ አፍንጫው ፈስሶ አለቀ እንዲሆነ በአርባኛው ቀንም ሞተ። መልአክ እግዚአብሔር መጥቶ ከሞት አስነሳው። ሁለተኛ ጥልቅ ባህር ውስጥ ሰጥሞ እንዳስለመደ ይጸልይ ጀመር። በባህሩ ሳይወጣ ከቆመ ሳያርፍ ከዘረጋም ሳያጥፍ ለአርባ ቀን ጸለየ። በዚያም ሳለ ሁለት ጊዜ ሁለተኛ ሞተ። ቅዱስ መልአክ መጥቶ አስነሳው። ሶስተኛ፣ እርሱ በሚኖርበት ጠመው አካባቢ ረዥም ተራራ ነበርና ወደዚያ ወጣ። ከተራራው ጫፍ ሆኖ ወደታች ተመለከተ። የተረባረቡት ድንጋዮች በየመንገዱ ተሰልፎ ነበር። በዚህ ቅጽበት የጌታ ሕማማት ከፊቱ ቢደቀንበት ከላይ ወደታች ተወርሮ ሄደ። በየመንገዱ ያሉት ጥርብ ድንጋዮች ቢቀበሉት አካሉ እየተበታተነ እየተቆራረጠ በየመንገዱ ቀረ። በዚህም ሞተ። አሁንም ፈጣሪ ከሞት አስነሳው። አራት አንድ ቀን ደግሞ እለቱ አርብ ነበር። እየታነናም እያሰበ የሚያደርገው ጠፋው። ከቆመበት አካባቢ ትልቅ ዛፍ ነበርና ወደዚያ ወጥቶ ቢመለከት ከመሬት ላይ የተነጠፈ ትልቅ ድንጋይ አየ። ከላይ ወደታች ወድቅበት ድንጋዩ ላይ ሲያርፍ ለሁለት ተከፍሎ ሞተ። አሁንም በፈጣሪ ትእዛዝ ተነሳ። አምስተኛ በሌላ ቀንም ደግሞ በለታሮ ጭንቅላቱን ከእግሩ ጋር አስሮ ይጸልይ ገባ ያለምንም እህል ውሃ እንቅልፍ ለአርባ ቀናት ቆይቶ አሁንም ሞተ። እንደገና አስነሳው መልአክ እጅግ ሊመለከቱት እጅግ ሊመለከቱት እንኳ በሚከብድ የጉድጓድ ውሃ ውስጥ ገብቶ ለአርባ ቀናት እጁን ዘርግቶ ቢጸልይ ከጭንቁ ብዛት የተነሳ ነፍሱ ከሥጋው ተለየች። አንድ ቀንም እንዲሁ ጌታችን አማት እያሰበ ወደ ጽኑ ቆላ ወረደ። በአካባቢው ከአሸዋ በቀር ምንም አልነበረም። ቆሞ ሲጸልይ አሸዋው ውጦ ደፈነውና ለሰባተኛ ጊዜ ሞተ። በዚህ ጊዜ የግል ያነሳው የመጣው እንደ ወትሮ ቅዱስ መላእክ ሳይሆን ራሱ የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነበረ። ጌታችንም አባ ባውላን ከሞት አስነስቶ እንዲህ አለው፣ ወዳጅ ባውላ ሆይ ስለ እኔ ፍቅር እጅግ ተሰቃየሃለው። ቅዱሱ ግን ጌታዬ ሆይ የእኔ መከራ በአንተ መከራ ሲታሰብ ምንት ነውና እባክህ ስለ ስምህ ሌሎች መከራዎች እንድቀበል ፍቀድልኝ፣ ገና ማማትን አስቢ ያልረካሁምና፣ እናለው ጌታ ግን የለም መከራው ይበቃሃል፣ መጥቼ እስክወስድህ ድረስ ከአባ ብሶይ ጋር ቆይ ብሎ ባርኮት አረገ። አባ ባውላም እንደታዘዘው ከአባ ብሶይ ገዳን ከቅዱሱ ብሶይ ጋር ቆይቶ በዚች ቀን አርፏል። ይችውም ረብቱ ለስምንተኛ ጊዜ ሁና ተቆጥራለች። የቅዱሱ ዜና የጻፈው ደቀ መዝሙሩ አባ አስቅኤል ሲሆን ያሰፈረውም እንባው እንደ ጅረት እየወረደ ነው። አባቶቻችን ሊቃውንት ታላቁን ጻድቅ ሲያመሰግኑት እንዲህ አይደለምን? ውሰገር ልጽኑ ዝአልወ ምምአ ወድቀ ሰብአ ወተንሳይከ ሰብአ አምላከ አምላክ። አባ ባውላ በጻድቁ ላይ ያሳደረውን ፍቅሩን ያሳደረብን፣ ከበረከቱም ያድለን። መስከረም ሰባት ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ ባውላ መስተጋድል፣ ቅዱስ እስቅኤል ጻድቅ፣ ቅዱስ ሚናስ ሰማይት፣ ቅዱስ ሃናሲ ሰማይት በዚህ ዕለት ይታሰባሉ። እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚጠፋ ሁሉ ያገኛታል። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅማል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጠዋል? የቅዱስ ማቴዎስ ወንጌል ምዕራፍ 16 ከቁጥር 24 ማርያም ድንግል ወለተ መስፍን ይሁዳ ወወለተ ሌዊ ካህን ዘኦሪ ተፍሬጽ እየረዳ ምስሉ ምስለ ወልድኪ ንጉሥ ዘብህለ እንግዳ ዘተብህለ እንግዳ ለሓዘን ወለ ሰቆቀው ዘረከበኪ በበዳ ስፍነ ያገምር ልብሰሰብ ሰሌዳ